የጠቀምንህ ነገር ግን እየተናገርክ አይደለም፣ ማብሽ ለምን አይደለም ግን ማለት ነው። እኔ እንደዚህ አይነት ጥቅም አይቀርብኝ ካፍንጫ ይውጣ። ምንም ነገር ምን እናረጉ ነገር አይደለም። ያወራት ነበረ የወሬ ወራችን ልናወራ ነበር። እሷም የልብ ዋለት ነገር የነበረ እኔም የልብ ልነግራት ነበር። የዛን ቀን ያ ነገር ባይፈጠር እኔና ሩታ ዛሬ ላይ ሰላም ሆነን፣ ፍቅር ሆነን የሚገርም ህይወት እየኖረንም ነበር። ግን ፍጁ አብርሃም የሚሆንሽ ሰው አይደለም። ወይ እሷን ወይ አንቺን መምረጥ መቻል አለበት። እዚህ ጋር ገብቶሻል። ሄርሜላንም ትሪት እያደረገ አንቺንም ትሪት የሚያደርግበት መንገድ በጣም የሚደብር ነው። በጣም ዙሪያው ያሉ ሰዎች በሙሉ ህይወት ውስጥ እየገቡ ሆነ እንደ ልባቸው መሆኑን ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነው። ጉድ ሳይሰማ መስከረም አይጠባ የሚላል ሀገር ሰው ሲተርት ማለት ነው እዩ የምትባለው ልጅ እንዴት ነው? ከጤና ላይ ትንሽ የጎደለ የተዛባ ነገር አለ ልበል። እንዲህ ሁለት ቤት ውስጥ ዛሬ ሁለት አይነት ቪዲዮ ተለቋል። እንደምታዩት እንግዲህ አንዱ በራሱ ቤት የተለቀቀ ቪዲዮ ነው። ሌላኛው ደግሞ በሌላኛው ቤት የተለቀቀ ቪዲዮ ነው። ሌላኛው ቤት ሩታን አምጥተው ብትዳርሽን ፍቺ ይላሉ። እዚኛው ጋር ደግሞ አብርሽን እና ህዝቡን ይቅርታ ይጠይቃሉ። ኦ ማይ ጉድነስ አለ ፈረንጅ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደና ናቸው ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ ስለ አብርሽና ሩታ አንዳንድ ነገሮችን ለማለት ወደድኩኝ ማለት ነው። ትናንትና አይታችኋል እንግዲህ ጌሙ፣ እኔ ሙሉን አልጨረስኩም። በመጀመሪያው ዙር ሩታ ኔት ነቅሏት ወጣ ተመልሳ ገብታ ከዛ እሱም ገብቶ የተወሰነ የመጀመሪያው ዙር ሩታ ስትሸነፍ ምናምን የነበረው ነው ያየሁት። ከዛ በኋላ ግን ኦዲንሶቿ በመምጣት ድጋሚ ሶስት ዙር እንዳሸነፈችው አንዳንድ ሪከርዶችን ለማየት ሞክሬአለሁ። እንዲሁም ደግሞ የሩታ ኦዲንሶች እንዴት ሩታ በዚህ ልክ ዝቅ እንድትል፣ እንድታዝን፣ እንድታቀረቅር አብርሽ ይፈልጋል እያሉም ብዙዎች ሲናገሩ አይቻለሁ። ሌሎቹም ደግሞ እናንተ አልተጣላችሁም እኛን ታባላላችሁ የሚሉ አንዳንድ ኮሜንቶችንም አይቻለሁ። በዚህ አጋጣሚ ላስተላልፍላችሁ የምፈልገው ነገር ቢኖር የስደት እህቶቼ ባትጣሉ በጣም ደስ ይለኛል። ምክንያቱም ትክክለኛ ጸብ እንደሌለው ታውቃላችሁ። እነሱ ሰላምና ፍቅር ሆነው እናንተ እዚህ ጋር ብዙ ነገር ብዙ ደረጃ እየደረሳችሁ ስለሆነ እያየኝ ስለሆነ በዚህ ጉዳይ ላይ አዝናለሁ፣ እንደ ሰው ወይም በተለይ ደግሞ እንደ ስደት እህታችሁ ማለት ነው። ደግፏቸው ነጥላችሁ አድንቁ መብታችሁን ግን ደግሞ በጣም አትጣሉ። አንዳንዴ ስክሮል ሳረግ ምናምን ቲክቶክ ላይ ስለማይ ነው በቃ አንዳንዳቸውን ዘግዝቀው እርስ በርስ ሲሳደቡ ሲረጋገጡ አያለው እና ተገቢ አይደለም እና ከዚህ ነገር ተቆጠቡ ማለት ነው፣ ውድ ቤተሰቦቼ። ሌላኛው ደግሞ ሩታና አብርሽ አንድ ቤት ውስጥ ሆኖ ነው ጌሙን የሚጫወቱት ላላችሁት፣ ቤቱ በፍጹም አንድ ቤት አይደለም። ያስታውቃል የአብርሽ የገስት ሀውስ ቀለሙ ራሱ ቤቱ ራሱ ያስታውቃል። የሩታ ደግሞ ታውቃላችሁ ማንኛውም ክፍለ ሀገር ላይ የሚሰሩ ቤቶች ወይም ደግሞ እንዴት ልበላችሁ የምድር ቤቶች ሲሰሩ ቀለማቸው ያስታውቃል አይደል? አብዛኞቹ ግርግዳቸውም ያስታውቃል። እና ሩታ ቤተሰቦቿ ቤት ውስጥ አንድ ክላት ውስጥ ነው ያለችው ማለት ነው። በዚህ እንድትይዙ ስለፈለግኩኝ ነው። እና አንድ ቤት ሆኖ አይደለም ጌሙን የሚጫወቱት ማለት ነው። ይህን መልክቴን ካስተላለፍኩ ስለ እዩ እየሰራ ስላለው ነገር ስለ ቪዲዮ መናገር እፈልጋለሁ። እዩ እንግዲህ ሁለት ቤት ተገኝቶ ሁለቱም ቤት የተለያየ ሀሳብ ነው የተናገረው። ሩታን ሲያገኛት አንችንም ሄርሜላንም ይዞ መሄድ አይችልም ፍቺው እያለ እንግዲህ ሩታ እንድትፈታው እየገፋፋት ወይም ደግሞ እየመከራት ነው። ራሱ ቤት ደግሞ አንተን አብርሽን አምጥተው አንተንና ሩታን ለማቀራረብ በፈለግነው በሰራነው ቪዲዮ ስተት መስሎ ከታየ እኛ እናንተን ለማቀራረብ እንጂ ለማጣላት አልነበረም። ሕዝብም ደግሞ እንዲያምን ስለፈለግን ነው እና ስተት መስሎ ከታየ ይቅር በለን እያሉ ሕዝቡን ይቅርታ ጠይቁ ስላቸው ይቅርታ እየጠየቁ ነበረ። እንደገና ግልብጥ ብለው ሩታ ጋር ሄደው ደግሞ ፍችው እያለ ነው። አቤል፣ እንዴት ነው የጠጣኸው? የደንበጫ ነው የደብረ ብርሃን የየትኛውን ሀገር አርቄን የጠጣኸው? ስለዚህ ነገር ልትነግረን ትችላለህ? በእውነቱ የምታስረዳበት መንገድ ካለህ ብታስረዳ በጣም ደስ ይለናል ማለት ነው። የብዙዎቻችን ጥያቄ ስለሆነ እኔ በነገራችን ላይ አቋም የሌለው ሰው አይመቸኝም። የፈለገ ቢሆን በአንድ ቪዲዮ በአንድ ቀን ቪዲዮ ሁለት አይነት ሀሳብ አልናገርም። እኔ አቋሜን አሳውቃለሁ። ገባችሁ ስለዚህ አቋምህ አንድ ሊሆን ይገባል ማለት ነው እስኪ እዩ ቤት የተጻፉ ኮሜንቶች አሉ እነሱን አንዳንድ ኮሜንቶች ለማየት እሞክራለሁ ማለት ነው ይሄ አቤል የሚሉት ልጅ ሲያወራ ራሱ ያስጠላል ብትታረቁ እንኳን ቤታችሁ እንዳይገባ ደራ አብርሽ ትክክል ነው ከህይወቱ ውጡ መሀይሞች ደገኛ ሲነቃ ደገኛ ሲነቃ ብርሌ ነቃ ሰው ሆናችሁ እናንተም ለፍርፍር ብላችሁ የሰው ህይወት ሁላችሁም አስመሳኝ ናችሁ። እህታችሁ ላይ መደረግ የማትፈልጉትን ሌላ ሰው ላይ ባደጊዎች ናችሁ። እሺ ግልጽ ሆኖ ሄርሜላ መውጣት የለባትም። አቤል ወደ ራስ ተመለስ። ስህተት እንደሆነ ገብቶሃል ስትል ነበር፣ አሁን ግን ቀይረ ከገባችሁ ከባለትዳር ወንድ ጋር እንደዚህ አይነት የሚያደርግ ማስታሪክ ከፈልጋችሁ ሄርሜላን አስወጧት። አዎ፣ እንደዛ ነው ትክክለኛው ነገር መሆን ያለበት እሷ ቀድማት ውጣ። ከዛ በኋላ ህይወታቸውን ራሳቸው ባናሚስቶቹ ሚስቶቹ ተነጋግረው ያስተካክላሉ። አፈር ብሉ። ሩታና ብርሽ ከሩታና ካብርሽ ህይወት ውጡ። እናንተ በሽተኞች፣ አፈር ብሉ። ምን ይመስላሉ? ዝንጀሮ ሁላትሽ። ሩታ መምጣቷን አውቃችሁ ነው ሴራችሁን ግን ተንኮላችሁ የሄርሜላ ቡችሎች፣ ምድረ ለቃቃሚ፣ ለአብርሽና ከሩታ ህይወት ውጡ። እየሰማች እየተሻሸች ባለትዳር ወንድ ልኳን አለፈች። ልኳን አታም። በእውነት እኔ አሁን ያንን ፕራንክ ነው ብትሉኝ እራሱ እኔ ለእኔ ምንም አይዋጥልኝ፣ ምክንያቱም ሄርሜላ አጋጣሚዎችን ነው የምትፈልገው። እኔ እውነቱን ስነግራችሁ ማለት ነው። በቃ አብርሽ ላይ ለመለጣጠፍ ለመላላስ፣ ምናምን አጋጣሚ ነው የምትፈልገው። ይሄ ደግሞ ይደብራል። በጣም ነው የሚያስጠላው እኔ ድራማን ቢሆን ቢያንስ ሳልነካካ ድራማ ልሰራ እችላለሁ። እንደዚህ በየሌቅሎችን ጉጭ እያሸው ግን ልሰራ አልችልም። ምን ነው ምን ነው ራሴ እንዲህ ዝቅጥም አርጎ ባይበላ አይቀርም እንዴ! የብር ችግር ደግሞ እንደሌለብሽ ሰምተናል። የሀብታም ልጅ ነሽ አሉ። ታዲያ ምንድን ነው እንደዚህ የሚያልከሰክስሽ ማለት ነው? እናቴ እንዲሁ ምን አተሽ ነው? አብርሽ ቆይቶን ቢሆን ስላወቅ ደስ ብሎናል። ማነው እንደኔ በድጋሚ መጥተናል ሲሉ ምስቀው የሰው ሕይወት ለመበጥበጥ ያ አቤል ከነግብረ አበሮቹ ከአብርሽ ሕይወት ውልቅ ብላችሁ ውጡ። አቤልን አብሶ ማስወገድ ነው። አእምሮ አደጋ አት ዛሬ አብርሃም ተሳስተህ ነው ይህን መልስ የሰጠው። እንደዚህ ቆራጥ ሆነ ምድረ ግብስብስ ከእይታ ታስወጣ ነገርህን በየእርምጃህ ውስጥ እየገቡ የሚያደፈርሱብህን ብታስወግድ እስካሁን ከሚስት ጋር በሰላም ልጅህን ትጠባበቅ ነበርም። በአጠቃላይ ሩታ የአብርሃምን ታማኝነት ማመን አትፈልግም። ያደረጋችሁት ነገር ለሁለታችሁም ትዳር ጠቃሚ ነበር፣ ግን ሩታ ማመን አትፈልግም። ወልና ግን ስሜቱን መቋጠሪያ ያቃተው ምን ትላላችሁ? በዛው ላይ ወንድ ልጅም አይደብራችሁም? ሆ መስቀሉ ሰዓት የሆንባችሁ ከአብርሽ ሕይወት ውጡ፣ እና እንደዚህ እንደዚህ ብዙ ኮሜንቶች ተጽፈዋል። በጣም እንደዚህ በጣም የሆነ ምስጥ የሚያደርግ እንትን ባይኖርም ሀሳቡን ትረዱታላችሁ ብዬ አስባለሁ። የብዙዎችም ሀሳብ ስለሆነ ይህንን ነገር ካሁኑ አብርሽ ልክ አሁን ይህን ኩስትር ብለህ ያመጣኸውን ነገርህን አምጥተክ በስነ ስርዓት ህይወት ላይ ልሰራ ይገባል። ከአንተ መራቅ ያለባቸውን ሰዎች ማራቅ ጭምር አለብህ ብዬ እህታዊ ምክሬን እመክርሃለሁ ማለት ነው። ውድ ቤተሰቦች ሰቦች፣ ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ። ወዳችኋለሁ። መልካም ጊዜ። ቻው ቻው።